ይሄ ቪዲዮ ሁላችሁም ለኔ ሼር ሼር ሼር ሼር አርጋችሁልኝ ሀኒ ምንድን ነው ብላችሁ የነበረ፣ እኔም ደግሞ ለማጣራት በመኮርኩት መሰረት ጥቁር ሱሪ ያደረገቻ እቺ ፊኛ ያዘቻ ማለት ነው፣ ቢጫ ፊኛ ያዘቻ መሲ ትባላለች። ጋይስ ያው ዲኮር ምናምን ነገር ላይ ነው የሚሰሩት። ብዙ ናቸው፣ ሶስት አራት ናቸው አንድ ላይ የሚሰሩት። እና ምንድን ነው ይሄ ላላችሁኝ ነገር እውነት ለመናገር ይሄ ነገር እየተፈጠረው ይሄ እንትኑ ጸቡ ከመፈጠሩ በፊት ይመስለኛል። ጸቡ ሊፈጠር ከአንድ ቀን በፊት ምናምን ነገር እንደዛ ይመስለኛል። ከዛ ለፐብሊክ ለሰው የሚሆን ቪዲዮ የሁለት ሺው ደግሞ ለቪዲዮ የሚሆን ለመስራት ሲፈልጉ በመሀል ያ ነገር ጸቡ ተነስቷል። እንጂ እንደ ትላንትናው ነው ይሄ ነገር የተፈጠረው ማለት ነው። እንደ ትላንትናው ልክ ዛሬ ማታ ያ የለኛ የ250 ኬው ፕሮግራም ለማክበር ሲሆን ጸብ ተነሳ። እንደ ትላንትናው ግን ይሄ በግሏ ፐርሰናሊ ፕራይቬት የሆነ ነገር ያሳለፉት ይመስለኛል። መሲት ትባላለች ልጅቷ። ደውዬ እጠይቃታለሁ አረጋግጬ ድምጿን ሙሉን፣ እውነቴን ነው የምላችሁ ሙሉን አምጥቼ እለቅላቸዋለሁ። አስፈቅጃት ማለም ድምጿን አስፈቅጄ። መሲት ትባላለች ባጣራሁት መሰረት ደውዬ ስልካላቸው ስልካቸው ላይ ደውላችሁ ራሱ እናንተ ራሱ መጠየቅ ትችላላችሁ። ባያዎቻው ላይ ቲክቶክ አላቸው። ቲክቶክ አካውንታቸው ላይ እንደዚህ አይነት ስራዎችን እንደሚሰሩ ኦረዲ ስልክ አላቸው። ስለዚህ መቼ እንደሆነ መጠየቅ ትችላላችሁ። ማነው ብዙዎቻችሁ ዋሽተውናል እያላችሁ እኔ ዋሽተውን አይመስለኝም። ከዋሹን እንግዲህ ያው ራሳቸው ላይ ነው የቀለዱት፣ እኛ ላይ አይደለም ብዬ ነው ማምነው። ሌላው ግን ያው እስካሁን ግን ጸብ ላይ እንዳሉ ነው ማቀው። መለኛውን አናግሪው ነበረ ደውዬ ለነበር ጠዋት ቪዲዮ ሰራለሁ ዛሬ ብሏል ማለት ነው። ስልክ አያነሱም ዛሬ ሲደወልላቸው ሁለቱም ስልክ አያነሱም እ ሀይሚ ግን በቃኝ፣ ከእሱ ጋር ያለው ነገር በቃኝ ጨርሻለሁ። ወደ ውጭ ለመሄድ ሀሳብ እንዳላት ለመለኛው ነግረዋለች ማለት ነው፣ አስረግጣ ከማጋ እንደምትሄድ። የት እንደምትሄድ ግን አላቅም። መለኛው ማታ ቪዲዮ ሰርቼ ለቅላቸዋለሁ ብሏቸዋል ማለት ነው ጋይስ እና በጣም እነሱ እንዴት ነው እናንተ ስታስቡት? አሁን ያንን ቪዲዮ አይታችሁ ውሸት ነው እምሽዬ፣ እስኪ ደውሉላት ስልኳን የምትፈልጉ ጠይቁ ልስጣችሁና ደውሉና ጠይቋት እስኪ። በጣም ነው ያዘነችው ተነግሯት ማለት ነው ሰምታለች። ኦረዲ ጸባቸው እንደዚህ መጣላታቸው መጋጨቻቸው ምናምን ነገር እንዴት ነው ስታስቡት? ወንድሞቹ ምናምን በሱ ላይ ያሟርታሉ እንዴ ስታስቡት? ሳይጣሉ ተጣሉ ብለው ያዝናሉ ስታስቡት። ይሄ ከእንትኑ በፊት ይመስለኛል ከፕሮግራሟ በፊት ጸጉሯን ይዩት፣ ጸጉሯ እራሱ የበፊቱን አሁን እኮ ጸጉሯ ጥቁር ተደርጓል ካያችሁት ማለት ነው ጥቁር ነው ጸጉሯ። ሶ እንደዚህ ነው ያለው ነገር ይሄ ነው ብዬ ነው የማስበው። እንግዲህ በጣም ከባድ ነው፣ እሷም አምራለች። ወደ ውጭ መሄድ ፈልጋለሁ እያለች ነው፣ ሁሉም ነገር ትቼ እሰደዳለሁ እያለች ነው። እንግዲህ ሀይሚ ሃይሚ በብትረጋጊ ትግስት ቢኖርሽ ጥሩ ነው፣ ወደ ውጪ አትሂጂ። የት ነው የምትሂጂ ወደ ውጪ ፈጣሪ ይመስገን፣ አዲስ አበባ ውስጥ ዘና ፈታ ብላችሁ እየኖራችሁ ነው። እንዴት ስደት ትመኛለሽ? አሁን ስደት ያሉ እህቶቻችን ወደ ሀገር ለመግባት ምናክል ስቃይ እንደሚሆንባቸው አይተሻል። ወዴት ነው የምትሄጁ? ሰላም ፈጥራችሁ ለመዝናናት ምናምን አንድ ላይ ብትወጡ ጥሩ ነው። ምክንያቱም እኛ በእናንተ ምክንያት ምናክል ዲፐርሽን ውስጥ እንደምንገባ እንቅልፍ እንደምናጣ አታውቁ። ይገባሽ። አሁን አንቺ ወደ ውጭ ልትወጪ እና ደግሞ ሌሎቻችሁ ብዙዎቻችሁ አሁን ሀይሚን የምትሳደቡ አላችሁ ሀይሚን በጣም ትሳደባላችሁ። በጣም ብዙ ብዙ ነገሮችን ትላላችሁ። ቡርኬን ሰፖርት የምታደርጓላችሁ። አዎ ሀይሚ ትንሽ ሀይለኝነት አለባት፣ ይሄ ግልጽ ነው። ቪዲዮ ላይ እንዳያችሁት ነው። ሀይሚ ትንሽ ግትር ትላለች፣ የሆነ ድርቅ እንደማለት ነገር አለባት። አንዳንድ ጊዜ ነገሮችን ለቅቅ ለቅቅ ብታረግ መልካም ነው። ለምሳሌ ልጁ ያለፈ ታሪኬ ነው ካለ አብር ቡርኬ በካላስ ያለፈ ታሪኩ ነው። ያለፈ ታሪክ ላይ አንቺ ለምን እንደዚህ ያደረክ ብሎ ሙጭጭ አይባልም ያለፈ ታሪክ ላይ ለምን እንደዚህ ተደረገ ተብሎ ሙጭጭ። አንቺ እኮ ያለፈ ታሪክ ላይ እየተከራከርስ፣ በምድር ላይ ያለች ሴት አድርገው የማታውቀው ነገር በሉት፣ በቃ እንዲህ። ካንቺ በፊት እኮ ልጅ ቢኖረውም ካልነገረሽ ነው እንጂ እኮ ከነገረሽ ኖርማል ነው። ከአንቺ በፊት እኮ ፍቅረኛ ነበረችው ኖርማል ነው። ካንቺ አንቺን ከያዘ በኋላ ግን ፍቅረኛ ከያዘብሽ፣ በላይሽ ላይ ከደራረበብሽ፣ ኦኬ፣ ይሄን ነገር ልትቃወሚ ግድ ይልሻል። ኦኬ፣ ልትቃወሚ ግድ ይልሻል። ግን አንቺ ከአንቺ በፊት የሆነ ነገር ግን ኖርማል ነው። እኔ አሁን ለምሳሌ ባሌ ከኔ በፊት ሚስት ቢኖረው ቢኖረው ነው፣ ግን የለውም ባልም የለኝም ጭራሽ እንጂ ኦኬ። ሳገባ ለምሳሌ እኔ አሁን ዌኒ ሳላገባ እስከዛሬ ኦኬ። ኤንዌይስ አሁን ባሌ ሳገባ ሚስት ቢኖረው ከኔ በፊት ሚስት ቢኖረው ከነገርኝ፣ ሚስት ነበረኝ፣ ልጅ አለኝ ብሎ ከነገረኝ ኢትስ ኖርማል ምናክል ለኔ ሪስፔክት እንዳለው ነው የምረዳው። ይ ነው በቃ ሪስፔክት ስላረገኝ ስላከበረኝ ምንም የደበቀኝ ነገር የለም ብዬ ነው አክሰብት ማድረገው፣ ገባችሁ። ስለዚህ ሀይሚ ደግሞ የቡርኬ ያለፈ ቡርኬ ባይዘ ወይ ፍቅረኛ ነበረችው። ከፈለግን እኛ ፎቶውን እናወጣዋለን። ሀይሚና ቡርኬ ከመገናኘታቸው በፊት የሆነች ቆንጅዬ፣ ረዘም ያለች፣ ፀጉሯ ረጅም ምታምር፣ ቀጠን ያለች ቆንጅዬ ሴት ነበረች ፍቅረኛው ፍቅረኛ ነበረች። ብታምኑ ባታምኑ ማለት ነው። አስፈላጊ ከሆነ ፎቶዋን እናመጣለን። ኖርማል ነው። አምጡ ካላችሁ እናመጣዋለን። እኛ የሰው ሕይወት መረበሽ ስለማንፈልግ ነው እንጂ ሶ ያቺ ልጅ የለችም። አሁን የት ሄዳለች የሚለውን አናቅማ። ስለዚህ ያቺ ሴ ግን መታተ ከተለያዩ በኋላ አሁን ኦልሞስት ተለያይቶ ከአንቺ ጋር ሪሌሽንሺፕ ላይ ናችሁ ብዬ ነው ማስበው እንጂ መቼም ስቴል ቡርኬና ሀይሚ ወንድምና እህት ነን ብላቸው አሰክሱንም አይደል? ጓደኛን ኖርማል እንደዚህ ምንም አይነት ግንኙነት የለንም ብላችሁ መቼም እንደማትሸውዱን እርግጠኛ ነኝ። ስለዚህ ስላለፈ ታሪኩ ቡርኬ ማስጨንቅ፣ እንደውም ቡርኬ በጣም ትግስተኛ ነው። የሆነ ብዙ ነገሮችን ቪዲዮም ላይ ካያችሁት፣ በመሀል መሀልም ቢሆን እየሳቀ ፈገግ እያለ ብዙ ነገሮችን ያሳልፋል። ካያችሁት ኢቭን ቪዲዮ ላይ እነሱ ሲያፋጥጡት፣ እሱ አንዳንዴ እየሳቀ ምንም እያለ ያሳልፋቸዋል። ያ ማለት ብዙ ነገር እንዳልተረዱት ነው የሚገባኝ እኔ እና አንዳንድ ጊዜ ሀይሚ በቃ ነገሮችን ትትት አርገሽ ለራስሽ ወደ ራስሽ ምልስ ብት እኔ ቆንጆ ጥሩ ነው ነው የሚለው ይሄ ነው የሚያዋጣው። ሞኛ ትውኝ እንዴ ወንድ ልጅ እኮ ካመረረ አመረረ ነው። ቡርኬ ካመረረ ጥሎሽ ይሄዳል። ጥሎሽ ከሄደ ደግሞ ነገ እባካችሁ ቡርኬ ሄደ ብልቲ፣ እኛ ምንም ልንረዳሽ አንችልም። ገባሽ? እኛ ልንረዳሽ አንችልም። ይሄ ደግሞ አንቺን በጣም ነው የሚጎዳሽ፣ በጣም ይጎዳሻል። መጎዳት ከሌለብሽ ደግሞ ይሄን ነገር አታርጊ። እና ከዚህ ሙድ ውስጥ ውጪ። ለሱ ፍቅር ስጪው፣ ተንከባከቢ። ወንድ ልጅ ነው። ወንድ ልጅ የምትንከባከበው የምትስመውን ጊዜ የምትሰጠውን ሴት ይወዳል። የምትጨቀጭቀውን ሴት አይፈልግም። ነገ የሆነ ነገር ቢፈጠር እንዳታዝን። እኔ እኮ እንደዚህ መስሎኝ ነበር ብለሽ እንዳትጸጸች። ያው መልእክትም እንዲሆንስ ጭምር ነው ይሄንን የማስተላልፈው። ያለፈ ታሪኩ ነው። ያለፈ ታሪኩ ነው። በቃ ይሄ ያለፈ ታሪኩ ነው። ብዙ ቪዲዮዎች ሁሉ ሊወጡ ይችላሉ፣ ከበፊት ጓደኛው ጋር። እንዴ ምን? ሁላችንስ ምን ሪሌሽን የለንም? እናኖድሩ ነበር በቃ የሆነ ሰ ላይ ይቆማል የሆነ ማያግባባ ነገር ካለ እየተወደደች እኮ የምትለያዩት ብዙ ሰው አለ ስለዚህ ይሄ ነው ያለው ነገር ስለ ቪዲዮ ግን ሼር ላረጋችሁልኝ ሁሉ ሲሪየስ ል የምሬ ነው የምላችሁ ሼር ላረጋችሁልኝ ሁሉ መልሴ እኔ እንደዛ ነው ይመስለኝ እንደ ትላንት ፕሮግራሙን ቀደም ብሎ አክብሮላት ይመስለኛል ከዛ በኋላ ያው ለቪዲዮ እንደ ዛሬው ለእኛ ፐብሊክ ቪዲዮ ቀን ይመስለኛል ግጭቱ የተነሳው ጸባቸው የተፈጠረው በልጁ ማለት ነው ስለዚህ ያለው ነገር ይሄ ነው። ለማንኛውም ጋይስ እስኪ ይሄን ቤት ላይክ ሼር እንዲሁም ሰብስክራይብ አድርጉት። በቃል የመሰለ ሰላሳ ሺህ ከገባኝ አደርጋለሁ ያልኩትን ነገር አረጋለሁ። በቪዲዮ ላርገው አረጋለሁ ያልኩት ቪዲዮ ልቅረጽ ወይስ ዝም ብዬ በውስጤ ላርግና ለተው ንገሩኝ። እሺ አይ ቪዲዮ ቅረጽ። እኔ ማለት ነዲያንም ማብላት እፈልጋለሁ፣ እና ቪዲዮ ልልቀቅ ወይስ ይቅር? የእናንተ ምርጫ ነው።